ይህ ሰው አንድ ሚሊዮን ዶላር የሚያስገኘ ቢዝነስ ሀሳብ ይዞ መጣ። ወጣቱ እግሩን በሶስተኛ ደረጃ የአጥንት ካሰር ካጣ በኋላ ተስፋ የሌለውን እውነት ተገነዘበ። አንድ ሰው ሰራሽ እግር ለማግኘት ከ200 ሺህ ዶላር በላይ ያስወጣል። ለአብዛኞቹ ሰዎች ይህ ዋጋ የመራመድ ሁለተኛ እድል እንደሌላቸው ይነግራቸዋል። ነገር ግን ይህ ሰው እጅ ከመስጠት ይልቅ እራሱን አንድ ቀላል ጥያቄ ጠየቀ። እኔ ራሴ በገነባውስ? ወዲያውኑም ጠንካራ እንጨት ወደ እግር ለመቀየር የእንጨት ስራ ችሎታውን ተጠቀመ። በትዕግስትና በትክክለኝነት ቅርጹን በመቅረጽ እያንዳንዱን ጥርጽ አሳ የሰውነት ክብደቱን ሚዛን መጠበቅ እንዲችል መጠኑንና ማዕዘኑን በጥንቃቄ ማስተካከል ይኖርበታል። እያንዳንዱ ገጽና ጠርዞቹን በከፍተኛ ጥንቃቄ አስተካከለ። እግሩ በተቻለ መጠን ከእውነተኛ እግር ጋር ተቀራራዊ መሆን ነበረበት፣ ምክንያቱም በጣም ትንሽ ልዩነት ካለ እንኳ አረማመዱን ሊጎዳ ይችላል። በመጨረሻም ምቾትና ተለዋዋጭነት ለማምጣት የእውነተኛ እግርን ተፈጥሯዊ እንቅስቃሴ የሚመስል የብስክሌት ሾክ አብዞርቨር ጨመረ። ሙሉ ወጪው ከመቶ ዶላር ያነሰ ነበር። የወጣቱ ፈጠራ እንደገና መራመድ ማስቻል ብቻ አልነበረም እውነተኛ ችግሮችን በፈጠራ መፍታት ህይወትን ሊለውጥ እንደሚችል አሳይቷል። ይህን ቪዲዮ ያዘጋጅላችሁ ዋልታ ቴክኖሎጂ ሲሆን የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁ እና የመኪናችሁ ሞተር በስልካችሁ መቆለፍ የሚያስችላችሁ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። እንደዚህ አይነት መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።